አገራችን ሰላም ያድርግልን እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ላይክና ሰብስክራይብ ሽር ማድረጋችሁን አትርሱ ማለት ነው። ሃቫይብ ዛሬም መጥተናል ማለት ነው በአዲስ ቪዲዮ። እንዴት አላችሁ? ደህና ናችሁ? ሰላም ነው እናንተ እንዴት ናችሁ? ላይክና ሰብስክራይብ ሽር በማድረግ አብረን ዘና ፈታለላለ ማለት ነው። ሃቫይብ ከዛ በትክክል ትናንትና በነበርንበት ሁኔታ እጽነት ድራማ መጨረሻ ላይ እንግዲህ ያያችሁትን ነገር አይታችኋል። እንግዲህ ሰኔና አእምሮ ትንሽ ትንሽ የተወሰነ ያክል በምሩ ምክንያት ስለማትናገር ችግሯን ስለማትናገር እና እንዲሁም ደግሞ በጣም በአስቸጋሪ ሁኔታ ላይ ስለምትኖር ሰኒ ደግሞ ትዕግስት የላትም ነበረ። እንግዲህ በእሷ ጉዳይ ከብዙ ሰዎች ጋር ተጋጭታለች ማለት ነው። ምክንያቱም አደራዋን ለመዋጣት ያደረገችው ነገር ነበረ። እንግዲህ ያንንም አብረን እናያለን ማለት ነው። እንግዲህ መጀመሪያ ቪዲዮ ላይ እንዳያችሁት ኪራን የ ጽናት እጮኞች አልለቀቁትም። አሁንም ቢሆን ያው ዛቻቸውን እያበረታቱ ይገኛል። ይሄ ሽማግሌ ሰውዬ ምን ነው ገለል ቢልለት እንዴ፣ የለም ሊነጥቀው ነው እንዴት ነው ነገሩ አልገባንም። እንግዲህ ዛሬ የማገኘሁ ደግሞ ትዝታለህ እሳ ብሎ ሲጠይቀው ምናንተ ዳይመን ትዝታለህ፣ ድሮም ትዝታለህ እያለ እሱን በሆዱ ሲያንጎራጉር እንግዲህ እኔ የምለው ማን ነው የልቤ ልቤ የሰጠህ ብሎ ሲጠይቀው እሱም ደግሞ የሱ አይነት ባህሪ ያለው ይመስለኛል። ሲጀመር ቅዱስም እኮ እንግዲህ አንድ ናችሁ ብሏቸዋል። የሆነ አንድ አይነት ትዕግስት እንዳላቸው ነግሯቸው ነበር ከዚህ በፊትም እሱም ደግሞ ሲመስለኝ ድሮም ስወለድ ይሄ ነገር አለ መሰለኝ ብሎ እሱም ይይዝታል እንዲሁም ደግሞ ያፍዝበታል እንደዚ አይነት ነገር ማለት ነው። እና እስኪ እና ያለን ማለት ነው የሚፈጠረውን እንግዲህ ኒና እና ኪያ ደግሞ በአንድ ቤት እየኖሩ ነው። አሁን ላይ ሰውየው ደግሞ ማለትም ኒናን አስፈራርቶ ያሰራት ሰውዬ ዘረፋ ያካሄደው ሰውዬ ማለትም ያደርግ ነበረ። ኒና አልበገር ባይ ስለሆነች እንጂ ማለት ነው እንግዲህ ገብቶ ነበረ። እንዳጋጣሚ አጋጣሚ ኪያ ስትመጣ እሷን አንገቷን የያዘ መስሎ ሀብሏን ወስዶባት ነበር። ኪያ ሞኝትም ደግሞ ተኝታ ስትነሳ እንደዚህ አንገቷን ስትነካ ሀብሉ ወድቆ ስለነበረ ወድቆ ብቻ ወድቆ ሳይሆን ሰውዬው ነው የወሰደባት። ዛሬም ደግሞ እንግዲህ ኒና ያው እንደ ተለመደው ቤት ውስጥ ሰው ስለሌለ ሽንኩርቱን ምኑን ስትል ታገኛት እና ሀብሌ እኮ ጠፋ ብላ ስትጠይቃት፣ ወይ ጠፋ ደግሞ ትናንትና ጠዋት አይቼዋለሁ ነበር እንደ ላይፍ ላይ ብላ ስትጠይቃት፣ አይ ያው ነበረ ብላ ትነግዳታለች እና የሆነ ነገር ተመቀባጠሪ በፊት መጀመሪያን ፈልገው ትላታለች፣ ማለት ነው እና ምናልባት ቤት ጥየው ነው ብላ እሷም እንትን ትላለች። ነገር ግን ስታስታውስ እሱ እንደወሰደው የገባት መሰለኝ። ይሄን ነገርማ ማጣራት አለብኝ፣ ዝም ብዬ መቀመጥ የለብኝም ትልና እንግዲህ ኒና ቀልቃሊት ወደ መፈለጉ ይሄዳሉ። እስኪ አብረን እንቆይ። እንግዲህ ወደኋላ ደግሞ መለስ ብለን ሰውዬው ማለትም የጽናት እጮኛ ወንድም ተብየው ማለት ነው። ሽማግሌው ሰውዬ ሁሉንም አውቃለሁኝ መውጫ መግቢያውን ብሎ የሆነ ነገር ጠቁም ሲያደርገው እሱም ደግሞ ደንግጦ እንዴ ቆይኔ ከዚህ በፊት መጥቼ አውቃለሁ እንዴ ብሎ ግራ ይጋባል ማለት ነው። ኪራ ከዚህ በፊት መጥቶ መሄዱንና ከጽናት ጋር ተጣልተው በሆነ ነገር ያው ማለትም በቅናቱ የተነሳ አባትየውንም ትንሽ እንደመታውም አያስታውስም እንዲሁም መቶም እንደሄዴ እሱንም ማስታወስም አልቻለም። ግን ከጽናት ጋር አንድ ላይ በመሆናቸው ብቻ ነው እንጂ እስካሁን መቶ መሄዱን እና እዚህ ሰንብቶ መሄዱን ምንም ነገር የሚያስታውሰው ነገር የለም። ነገር ግን አሁን ላይ የሆነ ነገር ሰውየው ጠቆም ስላደረገው በሚቀጥለው የመጣበትን ከዚህ በፊት እዝ ነበር መጥቻቅ ነበረ ብሎ የሚለው ነገር ያስታውዛል ብለን ተስፋ እናደርጋለን። ያያሁላ ተረስቷል በሱ ቤት ይመስለኛል። ሰውየው ግን የተከታተለበት መንገድ በዚህ ብቻ አይመስለኝም። ሌላ መዘዝ ሊያመጣም ያሰበ ይመስላል። ሰውየው ማለትም የጽናት እጮኛ ወንድም ማለት ነው። ነገሩ እንዲህ ነው። ሳኒም እንግዲህ በባለፈው ነገር እንደተነሳ፣ ምሩ ሳታዝንብኝ አጋሩን ብላ ለእህቷ ደውላ ትነግራታለች። እህቷ አልተመለሰችም ውጭ አገር ነው ያለችው፣ በእኛ ስድስት ሰዓት ነው እያለች ስላለችበት ሁኔታ ትነግራታለች። በዛም ተከትሎ ደግሞ ምሩ ሳታዝንብኝ አጋሩን ብላ ስትላት ለምን ብላ ስጠይቃት ያው ምሩ እያሰቃየቻት እንደሆነ የምሩን በደል ለአማቷ ተናገርኩ ብላ ስትነግራት ለምን ተናገርሽ ብላ እሷም ደግሞ ተቆጣች እና ለምንድን ነው ለእሷ ብላ ስትናገሪ ለእሷ ብለሽ ነገር ስታደርጊ ለምን ተቆጣች ብላ ስጠይቃት እሷም ደግሞ እንግዲህ በእኔ ምክንያትና በእኔ ጦስ እኔ እየተበደልኩ መኖር እችላለሁ፣ ችግር የለውም የእነሱ ትዳር እንዲበጠበጥ በእኔ ምክንያት አልፈልግም ብላ በማለት እሷም ደግሞ ቅር ሳይላት አይቀርም ብላ ትነግራታለች። እሷም ደግሞ ስለ መልካምነቷ ታነሳና እሷም የኔው ብቻ ይበቃል ብላ ስላሰበች ነው እንድትናገር ያልፈለገችው። አሁን ደጉ የላትና አረጋጊያት ብላ ስትላት፣ ደውዬ ምልበላት እህቴ ብላ ስትጠይቅ ደውዬላት እና የምትመልሽላትን መልሽ ለማዘጋጀት ሞክሪ። እሷንም አትቀየሚያት፣ አትፍረጅባት፣ የራሷ የሆነ ሀሳብ አላት ትልናት ነግራታለች። እንግዲህ ታላቅ እህት ሲኮን እንደዚህ ነው ማለት ነው። እንግዲህ ምሩና ሰኒ አሁን ምሩም ራሱ ተቀየመችብኝ እንዴ ብላ እያለች ይሆናል። እኔ ምሩ ለሁሉም ነገር ለሁሉም ሰዎች ጥሩ ልጅ እንደሆነችም ታየዋት አላችሁ በጣም ጥሩ ካራክተር ያላት ልጅ ነች በጣም ደስ የምት እንደ የተለመደው እንግዲህ ያው አለምዬ ደግሞ በትናንትናው ሀሳብ በምሩ የተነሳ ያው ተጋጭተው ሰኔ የተነሳ ማለትም ሰኔ ከዚህ በላይ እንኳን አይደለም እሷን የራሱ መቻል አልችልም ብላ ተናግራ እሱም ደግሞ ሄዶ ስለተናገራት አለምዬን ለምንድን ለምንድነው ይች ልጅ የምታሰቃያት የልጅሽ ሚስት አይደለች ወይ ከዛም በላይ ደግሞ ይች ልጅ ሁለት ነፍስ ናት ብሎ ስለተናገራት እሱም ደግሞ ተጣልተው ወደ አዋቂውና ወይም ደግሞ ወደ መካሪው ቅዱስ ቤት ሄደው አድሮ ነበረ እንግዲህ ወጣ ብለን እንንጣ ምናምን ብሎ ቅዱስ ሲያነሳ እንግዲህ ተወኝ ልረጋጋማ የተወሰነ ጊዜ ብሎ ቅዱስም ደግሞ የተለመደው ጣፋጭ አንደበቱን ትንሽ ለመከርም ሆነ ወይም ደግሞ ለማረጋጋት ይሞክራል። እሱም ደግሞ እንግዲህ ተነስቶ ለመረጋጋት ይሞክራል። እንግዲህ እኔ ሽማግሌ አይደለሁም ትዳር ስለሌለኝ ስለ ትዳር አላውቅም ምናልባት መረጋጋት እና ቤት ጥሎ ወይም ደግሞ ከቤት ወጥቶ ማደሩ ጥሩ አይደለም ብሎ ሲል እሱም ደግሞ የተቀበለው ይመስላል። እናንተ በእድሜ ገፋ ያላችሁ ስለሆናችሁ እጅግ በጣም ጣፋጭ የሆነ ኑሮና የትዳር የትዳር ተምሳሌዎች ናችሁ ብሎ ሲነግረው አለምዬም በጣም ነው መወዳት ነገር ግን ደግሞ የተሳሳተ መንገድ ላይ ናት አሁን ብሎ ይነግረዋል ማለት ነው ያው ትንሽዬ በተጋጫችሁ ቁጥር እንደዚህ ነገር መነሳት የለበትም። ትንሽዬ ተጠር ጋን ትገድፋለች፣ ጋንም ትሰብራለች። ሁሉ ጊዜ ትንንሽ ነገር በተነሳ ቁጥር እንደዚህ መሆን የለበትም ብሎ እሱም የቻለውን ምክር እሰጣለሁ እንዳለው የቻለውን ምክር እየሰጠ ነው። እሱ ይችላል ትችላለህም ብሎታል ማለት ነው እስኪ አብረና ያለ ሰኒም እንግዲህ የሄቷን ምክር ሰምታ ተነስታ ሄዳ፣ ምሩም ጓደኛዋን ይቅርታ ልትጠይቃ ሄዳለች። እንግዲህ ይቅርታ ተባ ብለዋል። ይህንን አንቺ ጓደኝነት በተርካሻ ምክንያት የሚቀር አይደለም እና ስለዚህ እጅጉን ይቅርታ ማማከር ነበረብኝ። ልክ ነሽ መቆጣተች ብላም ይቅርታዋን ተቀብላለች። ምሩም እንግዲህ በሌላ በኩል ደግሞ ኪራ የሆነ ዱር ላይ ተቀምጦ ነበር። ከብትረኛ ሆነ እንደ የገጠር ገብቶ አሪፍ ሀሳብ ነው እናቴ ከተማ ለከተማ ተመሄድ ኤኒዌይስ፣ ድንገት ጽናት ትመጣና እንዴ ምን ሆነህ ነው? እና ንህድ ምሳ ንብላ ትለው እና ምግብ እየሰራራሁ ነበረ ቆየሁብህ ብላ ስትለው አይ ችግር የለም ድንገት ስታየው ፊቱ ተቀያይሮባታል መሰል እንዴ ምን ሆነ ፊትህን ምናምን አይ ደህና ነኝ፣ ምንም አልሆንኩም። አይ የሆነ ነገር ማለ ስነግሪ አትፈልግም ምናምን ብላ ስትለው ተለው እሱ አንድ ጥያቄ ልጠይቅሽ፣ ከዚህ በፊት እዚህ ጋር መጥቼ ነበር እንዴ ካደጋው በኋላ የተወሰኑ ነገሮችን ረስተሃል ብለሽ ነበር፣ ስለዚህ መጥቼ ነበር ብሎ ስጠይቃት እሷም ጥያቄውን ትደግመዋለይ መልስ ነው እንጂ ጥያቄ አልፈልግም መድገም ስላት እሷም ደግሞ በተመሳሳይ ነገር መጥተህ ነበር ስትለው፣ እንዴት በምን ብሎ ስጠይቃት እናንተ ቤት እነግርሃለሁ ተከትለው እና ይዘው ትሄዳለች ማለት ነው እንግዲህ። እናቴ ደግሞ በሌላ በኩል ሌላ አበባ የምትሸጥ ሴት ጋር እንዲሁ ወዲያ ወዲህ ሲል ነበረ። ከዛ ከአበባ ደግሞ ይዞ ወደ ቤት መጣና ኒናን አሳቃት። እውነት ለኒና ነው ለኒና ነው ወይስ ሰጠች የሌላት ነው? ውስጥ እናያለና ምሩ እንግዲህ አማቷ ትደውልና፣ እንዴት ነሽ ደህና ነሽ ትልና፣ ይቅርታና ቤት የመምጣት ትችያለሽ? እንደው በሰላም ሳይሆን የሆነ በትዕቢት አይነት ነገርና፣ አይመችሽም ስትላት፣ አይ አረ የሚመቸኝ ካልተመችሽም፣ መቅረት ትችያለሽ። አረ እመጣለሁ፣ ችግር የለም ትላታል። እንግዲህ በሌላ በኩል ደግሞ እንግዲህ ሽማግሌውና ጽናት ቁጭ ብለው ምን ሆኖ ነው ይሄ ልጅ ልክ አይደለም እኮ ብሎ ስጠይቃታይ ከዚህ በፊት እዚህ ሀገር እንደመጣ የሆነ ሰው ነግሮታል፣ አልመሰለኝ ልክ አይመስለኝም ብላ እሷም ትናገራለች። እኔ ላውራው እንዴ፣ አረ እኔ አወራዋለሁ ችግር የለውም ብላ ጽናትም አባቷን ወደ የሚሄድበት ትሸኛለች። እንግዲህ ምሩ ልክ ሄድ ነው የሚለውንም አብረን እናያለን። ኬራም እንግዲህ በሌላ በኩል ቅዱስ ይደውልና ለምንድ ነው ከዚህ በፊት ዝ መንጣቴን ያልነገርከኝ ብሎ እዛቻና እንትንልበታል ማለት ነው። አይ በራስ ጊዜ እንድታስታውስ ስለፈለኩኝ ነው ብሎ ሲነግረው እናንተ እንዴታወቅ። አይ በራስ ያስታውሽ ሳይሆን ሌላ ሰው ነው የነገረኝ ሲለው ማን ነገረህ? በዛብህ እሱ ደግሞ ምንድነው የሚዘባርቀው ሲለው እሱ መሽልክ አውርቆት ያውቃል ይለዋል። ከዛም በኋላ እንዴት ነው ገጠር አለኔ ብሎ ሲነግረው አይ ቆንጆ ነው ጽናት አለች አይ እሱማ እንግዲህ አሁንማ ብቻችሁን ናችሁ ጊዜ የሚኖራችኋል፣ ፍቅራችሁንም ፍቅራችሁን እንታድሳላችሁ። እሱ መቼም ፍቅርም እንደጀመረም እሱንም ሁሉ ያን ሁሉ እና ቻሌንጅ የተለያዩ ነገሮችን ሁሉ መጋባታቸውንም ቀለበት ማሰሩንም እህስቶታል አልመሰለኝ። የምን ፍቅር ብሎ እንዲያድስ ይጠይቃል። አያው የእስርና የሰራተኝነታችሁን ነው ብሎ እሱም ይከልስለታል። የቅዱስ ንግግር እስቲ የተመቸው ኮሜንት ላይ ይጻፍልኝ። ነገራቶችን መንገድ እንደሚያስዛቸው አላውቅም። አይክየ ክያ ሞኝት ሆዷ እያወቀ ሀብሉን ለመፈለግ ቤቷ ትሄዳለች ብትፈልግ አላገኘችውም። ነገር ግን ያ ሰውዬ እንደወሰደው ሆዷ ወይም ደግሞ ህሌናዋ ያውቃል። በሌላ በኩል ደግሞ ኬራ ተደብሮ ጽናት ስታየው ምንድነው፣ አሁንም እኮ እንደደበረህ ነህ፣ ምን ላደርግልህ ብላ ስታይ፣ ኬራ ምንም ምንም ምንም አያስፈልገኝም ደህና ነኝ ብሎ ይነግራታል ማለት ነው። እሷም ደግሞ ሙድ ወይም ከዚ ድብርት እንድትወጣ ምን ላደርግልህ ስትለው ምንም አያስፈልገኝም እኔ እኮ የተደበርኩት በራሴ እንጂ ባንቻ አይደለም ብሎ ተናግራል ብላ እሱም ደግሞ ይነግራታል ማለት ነው። ከዛም በመቀጠል እሷ የረሳውን ነገር ሲያስታውስ ከዚህ የበለጠ ደግሞ ምን የረሳሁትን ሳስታውስ ምን እንደሚፈጠር አላውቅም ብሎ በማለት እሱም ደግሞ እየተጨነቀና ተደብሮ ይገኛል። እሷም ደግሞ ማወቅ ያለብህን ነገር በጊዜ ሄድ ታውቀዋለህ ወይም ደግሞ ታስታውሳለህ ብላ ትነግረዋለች። ነገር ግን ደግሞ ባስታወስኩ ጊዜ በጣም ከፍተኛ ችግር ወይም ደግሞ ያለው ከሆነ ትንሽ አሳሳቢ ይሆናል ብሎ በማሰብ እሷም ደግሞ ምን ሆኖ ነው ብላ ከዛ ሙድ ለማስወጣት እየታገለ ትገኛለች። ስለዚህ ከዚህ ሙድ እንድትወጣ ምን ላድርግ ብላ እሷም ትጨናነቃለች ማለት ነው። አይ መከራሽ እጭ የቻለም ብዬ የምትባል ሴትዮ እጭ ከፊልም ትወጣልን። በቃ እኔንም ጨምሮ እንዴት ስታስጠላ። ለምንድነው ይችን ልጅ የምታስጨንቃ? ምንም ካራክተሯ ቢሆን በሽተኛ ይቺ እግረ ደረቅ ብላ እንግዲህ አወራር ያምሩን ትሰዳታለች፣ አለች አይምሩ ለአንድ ቀን በሰላም ንግግር ብታናግራት የተቀየረች መስሏት ተነስታ ወደ ቤቷ ሄደች። ቤቷ ብካሄድ ግን የጠበቃት ነገር የሁለት አይነት እባብ ምላስ ሰው ነው የጠበቃት ማለት ነው። ኒስ እንግዲህ ቀጣውን እናያለን ማለት ነው። ጽናትና ኪራ እንግዲህ ነገራቶችን እያስታወሱ ወደ ድሮ እንደሚመለሱ ተስፋ እናደርጋለን ማለት ነው። እንግዲህ ዛሬ አንድ ነገር በሰውም ቢሆን የሆነ ነገር ወይም ደግሞ ከዚህ በስገጠር እንደመጣ አንድ ነገር አስታውሷል። ትልቅ ነገር፣ ወሳኝ ነገር ማለት ነው። ያው ሰው ነግሮስ ቢሆንም ሌላውን ሲያስታውስ መቼ ነው የምናየው? ቀጣውን ለማየት ሰብስክራይብ ያደረግን አብረን እናያለን ማለት ነው። አብረን ዘና ፈታ እያልን እየፈተፈት እንላሽ እንላለን ማለት ነው። በነገራችን ላይ ዱ አድርጉ ለሀገራችን፣ ሀገራችን ሰላም እንዲሆን ተነገተ፣ ዛሬ ሰላም ይሆናል ብለን አንጋጠን እየጠበቅን ነው። እስቲዶ አድርጎ አድርጉ ማለት ነው። ስራችሁን ስሩ። ሌላው ነገር ፒስ አላህ ጤናቸውን ይስጣችሁ። መልካም